ያቆጭ ኮነ እኔ እኔ እናሷ አይገባህም። ሰላም ሰላም፣ ቤተሰቦች እንዴት ናችሁልኝ? በያላችሁበት አለም ዳርቻ ሰላማችሁ ይብዛ። ለነገሩ ሰላም የለም፣ ዛሬ የምር ሰላም የለም። ይሄኔ እንጃ። እንግዲህ ዛሬ ጨረቃዎቻችን መጥተዋል። እውነት ለመናገር እየጠበቅኩኝ ስለነበረ የመጀመሪያ ኮሜንት ነኝ፣ ዛሬ የመጀመሪያዋ ማለት ነው እኔ ነኝ በቃ። ዋን ሰከንድ ላይ ነው የደረስኩት፣ ልክ ቪዲዮ ልቅቅ ሲል ዋን ሰከንድ ላይ ነው የደረስኩትና በጣም እየጠበቅኩ ነበር በጉጉት። እንደውም ዛሬ ላይ መጡም ይችላሉ የሚባል ወሬም ስለሰማ ሁኝ በቃ በጣም እየጠበቅኩ ነበረ። ያው የመጡበት ሁኔታ ትክክል ወይም ጥሩ ባይሆንም እንግዲህ መተዋል ልክ እንደ እስከ ዛሬ ዋው፣ ሀይሚና ብሩኪ ዛሬ ደስ በሚል መተዋል ብዬ ብጀምር ደስ ይለኝ ነበረ። ግን ምንም ደስ የማይል ነገር ነው። እንግዲህ ዛሬ በሀይሚ ቤት ነው የተገኙት። በሀይሚ ቤት እንግዲህ ያው ብሩኬ ቤት ሲሆን ሀይሚ ናት መግቢያ የምትሰራው፣ ሀይሚ ቤት ሲሆን ደግሞ ብሩኬ ነው መግቢያ የሚሰራው። ግን ዛሬም ትላንትናም ያው መግቢያው እነሱ ናቸው ማለት ነው፣ ብሩኬ ነው እና እንግዲህ ብሩኬ በጣም በትላንትናው ቪዲዮ ተሰምቶታል፣ ተጸጽቷል። ያው በጣም ሪስክ ያለው ስራ እንደሆነ ተናግሯል። እውነት ለመናገር በጣም ብዙ ሰው ቅር ያሰኘ ስራ ነው፣ ግን ደግሞ ፊቱ ላይ እኮ እንደተሳቀቀ ከባድ ጊዜ እንደነበረ ማለት ከሁኔታው ያስታውቃል እና ብዙ ሰዎች ደግሞ ለምን እኔ ላይ ትፈርዳላችሁ? ለምንድን ነው እኔ ላይ ሁሉም ነገር የሚጠናክረው? አንዳንድ ኦዲየንሶች ለምን እኔ ላይ ትፈርዳላችሁ? ለምን እኔ ላይ ነገሮች ይጠናክራሉ ብሩኬ ብሎ ብሩኬ በጣም ቅር ብሎታል። ት ለመናገር በጣም በጣም እኔ እውነትን ስነግራችሁ አሳዝኖኛል። የሰው ልጅ ሰው ሲሆን ያጠፋል። ማጥፋቱ ሳይሆን ግን በዛ በጥፋቱ ሲጻጻት በቃ ያ ሰው በቂ ነው፣ ከተጻጻተና ይቅርታ ከጠየቀ በቂ ነው። እንዳየወት ከሆነ ብሩኬ በጣም አዝኗል፣ ተጻጻታል። በተለይ መጀመሪያ ሀይሚ እስከመጣ ድረስ የነበረው ሁኔታው ይሁን በቃ እንደተሰማው ነውና፣ ኮሜንታተሮች ትልቅ ትልቅ ተጽዕኖ ይፈጥራሉ። ኮሜንት ተጽዕኖ አይፈጥርም እንዳትሉኝ፣ ኮሜንት ተጽዕኖ ይፈጥራል። ትላንትና የትላንትናው ኮሜንት ብዙ የብሩኬን ትችት ነው እና ብሩኬ ምንድነው፣ ለምንድ ነው እኔ ላይ የሚጠናክረው? ለምንድ ነው ነገሮች እኔ ላይ በቃ ከባድ የሚሆኑት? እኔ ኖርማሊ ፕራንክ ነው ያደረግኩት ነው ያለውና ፕራንኩ አይደለም ሰውን ቅር ያሰኘው ብሩኬ፣ ፕራንኩ ሳይሆን ልጅቷ ናት። ማለት ልጅቷ ከአንተ ጋር ስለማትሄድ ከአንተ ጋር አንተን ስለማትመጠናህ የሆነ ላይፏ ምናምን ሆነ ከናንተ ሚሄድ ስላልሆነ ለየት ያለ ስለነገር ስለሆነ ነው ከእናንተ ጋር ስለማትሄዱ ነው። ልጅቷ የእናንተ ጓደኛ ልትሆን ስለማችል ነው። በዛ ላይ ደግሞ ከአሁን በፊት ለፕራንክ አምጥተሃል ሀይሜን እንዴት አድርጋ በቃ እንዳመነጫጨቀቻት አይተሃል። ለዛ ነው ሰው የተቃወመ ሀይሜዬን። ብትሆን በዚህ ልክ የደነገጠችው በዚህ ልክ የከፋት እሷ ስለሆነች ነው። ከአሁን በፊት ብዙ ቦታ ተዳርሷል ከሀይሜ ጋር ምንም የፈለገ ፕራንክ ቢሆንም እሷ ግን ስታደርጋት የነበረው የእውነት አስመስላ ስለነበር ማለት ነው። እና ያው ይቅርታ ጠይቋል። እና ሶስ የሚያልመጣችበት ምክንያት የወራ የሆነ ቪዚ ስለሆነች ምናም ነው። ግን የፈለገ ቢዚ ብት አብራ መንጣት ነበረባት። በእርግጥ አንዳንዴ እንደ ሰውኛ ስንፈርድም ኢችሬ ተጠርታ ነው የመጣችው። ቡርኬ ፕራንክ እናድርግ ብሏት ነው ግን በቃ ስርዓት የላትም ማለት የሆነ ስርዓት አይ-፣ ግን ይሄ የእሷ ላይፍ ነው። ምንም ማድረግ አይቻልም። የእሷ ላይፍ እስከሆነ ድረስ በቃ የሆነ ኦሬዲ ላይፏ እንደዚህ ነው። ምንም የማፈርም የመሸማቀቅም የሆነ በቃ ወጣ ያለች ነው። ባህሪዋ ወጣ ያለ ነው። እና ለዛ ነው እኛም የተቃወምናት፣ ብዙ ሰውም የተቃወማት እንጂ ፕራንክ አሁን ይሄን ንምልበት ምክንያት ብሩኬ አንቺ ስንት ነገር አድርገሽኛል አንቺ ፕራንክ ብዙ ጊዜ ተጫውተሽብኝ የለም ወይ ብዙ ጊዜ ቀልደሽ ብኝ የለም ወይ ምናምን ብሏል ግን ሀይሜ ፕራንክ ስታደርግ እግዚአብሔር ርቀት ጠብቃ ነው ርቀት ጠብቃ ነው ፕራንክ ምታ እውነት የሆነ ወገብ ምናምን እራሱ ማለት ነው ጠጋ ብላ ትይዝብ ራቅ ብላ እንደ ሁሉ ጊዜ ጣቷን ይውት ከጀርባ የሆነ ክርፍፍ ነገር ብሎ ነው የምትይዘው። ና የትላንት ነው ደግሞ አንተ ብትሳቀቅም አንተ ብትፈራም ልጅቷ ግን እፊትህ ጃኬት አውልቃ ራቁቷን ስትሄድ በጣም ብዙ ሰው እያስደነገጠ ነው። ብዙ ሰው ደግሞ በቃ አንዲ ጠላት ያደረገ አድርጌት ነው ፕራንክ ይሰራል ግን በአግባቡ እና ዋናው ነገር አሁን እሷ ያልመጣችበትም ከሆነ ያው የእሷም ላይፍ እየተበጠበጠ ነው ብሏል። በዛ ላይ ደግሞ ስራ በስቶባን ነው ብሏል። እሷ ብትመጣ ምናልባት ሀይሚ ትመለስ ነበረ እና እንደዚህ ስላችሁ እኔ ሙሉ ለሙሉ ብሩኬ ላይ እየፈረድኩኝ አይደለም፣ ግን ስህተት እንዳለ ነው የተናገርኩት። ስህተት አለ፣ ግን ደግሞ ሀይሚዬ ይህንን ልትረጅ ይገባል። በቃ ይቅር ልትለው ይገባል በቃ ተሳስቻለሁ ብሏል። ተጸጽቷል፣ አዝኗል። በቃ ይቅርታ ብሏል። በቃ ይቅር በይው ሃይሚዬ፣ ይቅር ልትይው ይገባል። ሲጀመር ሃይሚ እና ብሩኬ ችግራቸው ያው ሁለቱም የሆነ የልጅነት ነገር አለ፣ እልህ አለ። በዛ ላይ ሃይሚም ጠንከር ትላለች እና በቃ ሁለቱም የሆነ የመጨቃጨቅ በቃ ልክ ቀስ ብሎ እንደመደማመጥ የሆነ የመጨቃጨቅ የመጫጫ ባህሪ ሁሌም አለባችሁ የመደማመጥ ነገር የሆነ ይጎላችኋል እና ይህንን ቢያንስ ብትደማመጡ። ሁለተኛ ነገር ደግሞ ሀይሜም እንደዚህ እርር ያለችበት ምክንያት አንተ ታደርገዋለህ ብላ አይደለም፣ አንተ ይሄንን ስራ ትሰራለህ ብላ አይደለም። ግን በቃ ያችን አትወዳትም። በቃ ባለፈው ያረገቻት ነገር መረሳት የለባትም። ሁለተኛ ከእሷ ጋር የእናንተ ላይፍ አይሄድም ጓደኝነትም አይሄድም። ጓደኛ ሻደ ሲጀምር እናት ጓደኛም ልትሆኑ አትችሉም። ብዙም ሳያስደነግጠው ይሄ ነው። እና ሀይምዬም ደግሞ ስለምትወድህ ስለምታፈቅርህ ነው እንደዚህ የሆነችው። ማለት አንድን ሰው አስቡት፣ የምትወዱትን ሰው የምታፈቅሩትን ሰው ለወደፊት የሆነ አላማ ሀሳብ አብራችሁ ያቀዳችሁት ሰው ካልጠበቃችሁ ሰው ጋር ሲሆን ያናድዳል። እኔ ለምሳሌ እውነቱን ልንቀራችሁ ባሌ እኔ ከማልወዳት ሴት ጋር ወይም ደግሞ እኔም ከማትመችኝ ሴት ጋ ባየው መናደድ ብቻ አይደለም። አናቷን ነው መፈልጣት። አናቷን አናቷን እና ሀይሚዬም ለጊዜው ተናዳ ነው እና ነገሮች ዛሬ ባይስተካከሉ ነገ ይስተካከላሉ። ና አንዳንድ ደግሞ አታራግቡ ሌሎቻችሁ። አዎ ትክክል ናት ሀይሚ መታረቅ የለባትም ብሩኬም ትክክል ነው። ተው እንደዛ አይባልም። ብሩኬና ሀይሚኒ የእውነት የምትወዱ የእውነት የምታከብሩ የእውነት በቃ እነሱ አብረው እንዲቀጥሉ የምትፈልጉ ሰዎች ተው ተው ብያለሁ። እነሱ ይታረቃሉ። ነገር እና ሀይሚዬም ይቅር በይው በቃ፣ አንድ አጥፍቷል ተጸጽቷል። ይቅር በይው በቃ። በእርግጥ አንቺ ስለምትወጁ ነው። ስለዚህ አንዳንድ ጊዜ ደግሞ እኛ ሰዎች ነናደርስ ስህተት አይጠፋም